ምንድን ነው ያሰብነው? የጋዜጣ መግለጫው ሁለት ዋና ርዕሰ ጉዳዮችን የሚመለከት ነው። አንደኛው በዚህ በታሰበው ትዕይንተ ህዝብ ምን ውጤት አሳካን የሚለውን ጠቅለል ባለመልኩ እናቀርባለን። ከዚሁ ጋር ተያይዞ ምንስ ተግዳሮት ወይም ደግሞ ቻሌንጅ ገጥሞን ነበር የሚለውንም ለማሳየት ሞክራለን። በጥቅሉ ቀጥሎ ግን በተለይ ህዝቡ ባለፉት ሁለት ቀናት በተደጋጋሚ በስፋት እየጠየቀው ያለ ጥያቄ አለ። እና ወደፊትስ ምንድን ነው የምታደርጉት? ዋት ዝ ኔክስት የሚለው ትልቅ ጥያቄ ሆኖ ሲቀርብ እያየን ነው። እና በሁለተኛ ደረጃ ለመግለጽ የምንሞክረው አሁንም ጠቅለል ባለመልኩ ምንድን ነው የሚቀጥለው ነገር የሚለውን ነገር ለማሳየት ነው የምንሞክረው። ከዛ በኋላ ያው መድረኩ ለእናንተ ክፍት ሆኖ በሀሳቡ ዙሪያ ያላችሁን ጥያቄ እናስተናግዳለን። እና ከውጤት አንጻር የመጀመሪያው ውጤት የተለያየ አመለካከት ያላቸውን የፖለቲካ ፓርቲ ሰዎች በዚህ ትዕይንተ ህዝብ ተገኝተው ንግግር እንዲያደርጉ ማድረግ ነበር። እርግጥ ነው አንዳንድ ጠይቀናቸው ፈቃደኛ ያልሆኑ ሰዎች አሉ። ባለፈው ስለገለጽ መድገም አያስፈልግም። ነገር ግን የመጀመሪያ እቅዳችን የነበረው ያው አስራ አምስት ሰው ተናጋሪ እንዲሆን ነው። ያን አስራ አምስት ሰው አሟልተን መገኘት ችለናል። እና ይሄ ትልቅ አንድ የተሟላ ውጤት አድርገን ያየነው ነው። መገኘታቸው ብቻ ሳይሆን ደግሞ ከተገኙ በኋላ ያቀረቡት ንግግር፣ ለንግግር ያቀረብንላቸው ርዕሰ ጉዳይ ላይ ተቀራራቢ የሆነ አመለካከት ያላቸው መሆኑ ተንጸባርቋል። ቀጥሎ ደግሞ ሁሉም በሚባል ደረጃ የትብብር አስፈላጊነትን አጽንኦት ሰጥተው ሲገልጹት፣ አይ ይሄ እውነቱን ለመናገር ከተናጋሪዎች አንጻር ያገኘ ነው ከፍተኛ ውጤት ነው። ይሄ ነው አንዱ። ሁለተኛው ከመገናኛ ብዙሃን ተሳትፎ አንፃር ነው። እንደምታውቁት ይሄ ፕሮጀክት ያለ መገናኛ ብዙሃን ተሳትፎ የትም ሊደርስ አይችልም። ምክንያቱም በእኛ በአዘጋጆቹ እና በህዝቡ መካከል ያላችሁት አገናኝ ወይም ደግሞ ድልድዮች እናገናቸ እናንተ ከሌላችሁ ፕሮጀክቱ የቱ ሊደርሳችሁ። ስለዚህ የመገናኛ ብዙሃን ተሳትፎ እኛ አስቀድመን ያስቀመጥነው ነው ግምት፣ አስር መገናኛ ብዙሃን በቀጥታ ካስተላለፉት ውጤታማ ይሆናል የሚል ነበር። ከሰላሳ አንድ በላይ መገናኛ ብዙሃን በቀጥታ ስርጭቱን ለህዝብ አቅርበዋል እና ይሄ በጣም በጣም ትልቅ ውጤት ሆኖ ነው ያገኘነው ትናንትና ዛሬ ጠቅላላ መገናኛ ብዙሃን ከሰላሳ አንዱም ውጭ የሆኑ በርካታ መገናኛ ብዙሃን በጉዳዩ ላይ ውይይት ሲያደርጉ ዜና ሲያቀርቡ ነው እያየን ያለን። እና የመገናኛ ብዙሃን ተሳትፎ እውነቱን ለመናገር ከገመትነው በላይ ነው የሆነ። እርግጥ ነው መጀመሪያ አካባቢ ትንሽ የመድረኩን አጠቃላይ ዓላማ ያለመገንዘብ ችግር አይተን ነበረ። በሂደት ግን ግንዛቤው እያደገ ሁሉም መገናኛ ብዙሃን ይሄ አጀንዳ የጋራ አጀንዳችን ይህን አጀንዳ ሁላችንም በጋራ በትብብር ማራመድ አለብን ወደሚል አስተሳሰብ መገናኛ ብዙሃን በስፋት የመጡበትን ሁኔታ ነው ያየን እና ከዚህም አንጻር ከግምታችን በላይ የሆነ የላቀ ውጤት ነው የተገኘው። ሶስተኛው ከህዝብ ተሳትፎ አንጻር ነው። ያው እንደምታውቁት ቢያንስ አንድ መቶ ሺ ህዝብ በዩትዩብ እና በራምብል በቀጥታ የሚከታተለው ትዕይንተ ህዝብ ይሆናል ብለን ነበር ግምት ያስቀመጥነው ነገር ግን ከግምታችን ከብዙ እጥፍ በላይ በዩቲዩብ ያውም ደግሞ የመንግስት ከፍተኛ የሆነ እንቅፋት በተፈጠረበት ሁኔታ ሲከታተለው ነው ያየ ነው እና አሁን ባለን መረጃ በሶስት ሰዓቱ ፕሮግራም ከስምንት መቶ ሀምሳ እስከ አንድ ሚሊዮን የሚጠጋ ህዝብ በቀጥታ ተከታትሎ እና ምናልባት ለአንዳንድ ሰዎች እንዴት ይሄን ያህል ሊሆን ይችላል የሚል ግርታ እንዳይፈጥር አንድ ምሳሌ ብጠቅስላችሁ ጥሩ ነው። በሪዮት ሚዲያ ብቻ ልክ የሶስት ሰዓቱ ፕሮግራም ሲጠናቀቅ ሶስት መቶ ሁለት መቶ ዘጠና አምስት አካባቢ ኦልሞስት ሶስት መቶ ሺህ ሰው ተከታትሎ በአንድ ይቅርታ፣ ሚዩት አድርጎልን ሌሎቻችሁ በአንድ መገናኛ ብዙሃን ብቻ ከሰላሳ አንዱ ማለት ነው። እንግዲህ በአንዱ ብቻ ኦልሞስት 300ሺ ህዝብ ተከታትሏል። እና የሁሉንም አግኝተናልም ባንል፣ በአጠቃላይ ራፍሊ በወሰድነው ግምት ከ850ሺ እስከ 1 ሚሊዮን የሚሆን ህዝብ ተከታትሎታል። በቀጥታ ማለታችን ነው። ከዛ ውጪ በፌስቡክ እና በሶስት ሳተላይት ቴሌቪዥኖች አገር ቤት ተላልፏል። በዛ መገናኛ ብዙሃን ደግሞ በአስር ሚሊዮኖች የሚቆጠር ህዝብ ዝግጅቱን በቀጥታ ተከታትሎታል። እንግዲህ ይሄ ከመጀመሪያው ላይቭ በተላለፈበት ጊዜ የተከታተለው ህዝብ ነው። ከዛ በኋላ እስካሁን ድረስ በከፍተኛ መጠን ህዝቡ እየተከታተለው ነው እና ከህዝብ ተሳትፎ አንፃር በጣም ከፍተኛ የሆነ ከግምታችን በብዙ እጥፍ ከፍተኛ የሆነ ውጤት ነው ያገኘ ነው። ነገር ግን መሳተፉ ብቻ አለ መሳተፉ ብቻ ሳይሆን ህብረተሰቡ ከፍተኛ ደረጃ ስሜቱን የገለጸበት ያቀረብነውን ርዕሰ ጉዳይ እንደሚደግፈው በትዕይንተ ህዝቡ የገለጸበት ሁኔታ ነው ያለው። ደግሞ የተቃዋሚ የፖለቲካ ኃይሎች በዚህ መጠን በዚህ መድረክ ላይ በጋራ መገኘታቸው በጣም ያስደሰተው መሆኑን ህብረተሰቡ ገልጿል። በተለይም ደግሞ የቀረቡት የፖለቲካ ኃይሎች የመተባበር ስሜት እና በጋራ አጀንዳ ትግሉን የመምራት ፍላጎት ማሳየታቸው ለህዝቡ በጣም ከፍተኛ የሆነ ተስፋ የፈጠረ ጉዳይ ሆኖ ነው ያየነው እና ከህዝብ ተሳትፎ አንፃር በጣም ከፍተኛ የሆነ ውጤት ነው የተገኘው። ሌላው በዚህ የታየውና የታየው እና የተገኘው ውጤት ምንድን ነው? አገዛዙ በአፈና የህዝቡን ተቃውሞና ትግል ሊያስቀረው እንደማይችል በግልጽ ማሳየት ችሏል። ተጨባጭ በሆነ ሁኔታ አፍነህ ልታስቀረው አትችልም የህዝቡን ትግል የሚለውን መልእክት። በደንብ ልናሳይ እንችላለን። መንግስት ከወሰዳቸው ተግባራዊ እንቅስቃሴዎች ይሄን የተረዳችሁ ይመስለናል። በተለይ ህዝቡ በዛ ደረጃ ጉዳዩን መከታተሉ በዛ መድረክ እነዛ የተቃዋሚ ኃይሎችን የሚመሩ የፖለቲካ ሰዎች በጋራ መገኘታቸው፣ በጋራ መገኘታቸው ብቻ አይደለም ተመሳሳይ ተቀራራቢ የሆነ አስተሳሰብ ማራመዳቸው እና ለመተባበር ቁርጠኛ መሆናቸውን ማሳየታቸው አገዛዙን በከፍተኛ ደረጃ አስደንግጧል፣ አሸብሮታል ማለት ይቻላል። እና የማይጠበቅ አይደለም ግን የትዕይንት ህዝቡን ውጤታማነት አንዱ ማሳያ ይሄ ነው። ሌላው የውጭ አካላትን ወይም መንግስታትን ትኩረት ስቧል። በጣም ከረጅም ጊዜ ጀምሮ ግንኙነት የነበረን አንዳንድ ዲፕሎማቶች አንዳንዶቹ ጋር ምናልባት አስራ አምስት ዓመት ምናምን በፊት የተገናኘን ዲፕሎማቶች ጋር ሰሞኑ ተገናኝተናል ቢያንስ በስልክ ማለት ነው እና እየሆነ ያለውን ነገር ተከታትለውታል። ምን ማለት ነው አላማው ምንድን ነው ወዴት ነው ይሄ የሚወስደው ምን አስባችሁ ነው የሚል ጥያቄ ከዲፕሎማቶች እየቀረበ እና ይሄ በከፍተኛ ደረጃ የዓለም አቀፉን ህብረተሰብም ትኩረት የሳበ መሆኑን ተረድተናል በነገራችን ላይ የገለጽን ይመስለኛል ዝግጅቱ እንደሚካሄድ ትዕይንተ ህዝቡ እንደሚካሄድ ከስቴትስ ዲፓርትመንት ጀምሮ ሌሎች አካላት እንዲያውቁት አድርገን ነበረ በደብዳቤ እና ተከታትለውታል ትልቅ ትኩረት ስቧል። ይሄም ትልቅ ውጤት ነው ማለት ይቻላል። እንግዲህ መቼስ አንድ ነገር መቶ በመቶ ውጤታማ ነው ሊባል አይችልም። ተግዳሮቶች ነበሩ ማለት ይቻላል። ለወደፊቱ ትምህርት የሚሆኑን አንደኛውም እንደው መሰረታዊ ሊባል የሚችለው የትዕይንተ ህዝቡን ወይም የዚህ መድረክ ዓላማ በደንብ አለመረዳት፣ በስፋት ይ ሚስ አንደርስታንዲንግ ልንለው ይችላሉ በስፋት ታይቷል። ይሄ ቀላል አልነበረም እና ከዚህ አለመረዳት በመነሳት በተለያዩ ወገኖች በተለይ በአዘጋጆቹና በፖለቲካ መሪዎቹ ላይ ተገቢ ያልሆኑ ትችቶች ሲቀርቡ ሰምተናል። ይሄ የመጀመሪያ መድረክ ነው፣ አይጠበቅም ሊባል አይችልም። ግን በጣም ሰፋ ያለ አለመረዳት አይተናል። የዚህ መድረክ ሚና ይሄ ትዕይንተ ህዝብ መሆኑን ባለመገንዘብ እንደ የውይይት መድረክ፣ እንደ የድርድር መድረክ ወይም የእርቅ መድረክ ወይም ደግሞ የጋራ አንድነት የመፍጠሪያ መድረክ አድርጎ የማየትና ይሄ ይሄ ጉድለት ነበረው ብሎ ለመተቸት የመሞከር ሁኔታ በብዙ ወገኖች አይተናል። እና ይሄ እውነቱን ለመናገር ምናልባት ከኛ በአግባቡ ያለማስረዳት ችግርም የመነጨ ሊሆን ይችላል። ነገር ግን ሰፊ የሆነ አለመረዳት አይተናል። አንዱ ተግዳሮት ይሄ ነው። ሁለተኛው ከዚሁ ከፖለቲካ ባህላችን ጋር በተያያዘ እነከሌ ለምን ሳይገኙ ቀሩ ወይም ደግሞ እነከሌ ለምን በዚህ መድረክ ላይ ተገኙ ወይም ደግሞ እነከሌ ከነከሌ ጋር ለምን በዚህ መድረክ ተያዩ ብሎ የመተቸት ሁኔታ በስፋት አይተናል በተለይ በአንዳንድ ወገኖች። እና ይሄ ያው ከፖለቲካ ባህላችን ጋር የተያያዘ ነው። የመድረኩንም ዓላማና ፍላጎት በደንብ ካለመረዳት የመነጨ ይመስለኛል። እኔ እኛ ይህን ዝግጅት ስናዘጋጅ ንግግር እንዲያደርጉ የጋበዝናቸው ሰዎች በስብሰባው ላይ ለመገኘት ፍቃደኛ በትዕይንት ህዝቡ ላይ ለመገኘት ፍቃደኛ ሲሆኑ ማን ነው አብሮን የሚገኘው ብለው ጥያቄ አላቀረቡ አንዳቸው። ዝግጅቱ ከተላለፈ በኋላም እንዴት ከነከሌ ጋር አቀረባችሁን ብለው ወቀሳ ወይም ቅሬታ ያቀረቡ የለም። እና የፖለቲካ ኃይሎቹ በጣም ጥርት ያለ አመለካከት ኖሯቸው ነው የቀረቡት። ነገር ግን ከነሱ ውጭ ያሉ የህብረተሰብ ክፍሎች የመድረኩን አላማ ትዕይንተ ህዝብ መሆኑን ካለመረዳት የተለያዩ ጥያቄዎችን ሲያነሱ ከጥያቄም አልፈው ተቃውሞና ወቀሳ ሲያሰሙ አይተናል። የማይጠበቅ አይደለም፣ የሚጠበቅ ነው፣ ግን ካለመረዳት የመነጭ ነው የሚል እንዳንድ ተግዳሮት አይተነዋል። ሌላው ያው የሚጠበቅ ነው። አገዛዙ በፕሮፓጋንዳና በአፈና ለማደናቀፍ ሙከራ አድርጓል። ኢንተርኔት ዘግቷል። አንዳንድ ቦታ መብራት አጥፍቷል። የጠቅላይ ሚኒስትሩ ቃለመጠይቅ በዛ ሰዓት እንዲተላለፍ አድርጓል። ብዙ ነገሮችን አድርጓል። ከዛ በኋላ ደግሞ በረዳቶቹ ወይም በደጋፊ ሚዲያዎቹ የዚህን መድረክ ዓላማ ለማጠልሸት አዛብቶ ለማቅረብ ከፍተኛ ጥረት ሲያደርግ አይተናል። ይህም ደግሞ እውነቱን ለመናገር የማይጠብቅ አይደለም። እኔ እውነቱን ለመናገር በዚህ ረገድ እንደው መንግሥት ያደረገው ከምጠብቀው ብዙ ያነሰ ነው ማለት ይችላሉ። የሚጠበቅ ነው ወደፊትም የሚቀጥል ግን እንደ አንድ ተግዳሮት ልናየው እንችላለን። ዓላማችንን ለማሳካት ምንም የሚያገደን ነገር አይደለም። ሌላው እንደው በጥንቃቄ ማየት ያለብን ነገር ከህብረተሰቡ ህብረተሰቡ ውስጥ ከተፈጠረው ስሜት አንፃር ለወደፊት ዕድልም አደጋም ሊሆን የሚችል ሁኔታ ተፈጥሯል የሚል እምነት አለ። ያ ምንድን ነው? በጣም የተጋነነ የውጤት ጥበቃ ወይም ደግሞ ኤክስፔክቴሽን እንዳይፈጠር ስጋት አለ። ህብረተሰቡ ይሄ መድረክ አስደስቶታል። ከዚህ በኋላ ምንድን ነው የምታደርጉት የሚለውን ነገር በጉጉት እየጠበቀ ነው። መታገል ይፈልጋል። ለውጥ እንዲመጣ ይፈልጋል። ይሄ ተነሳሽነት ተፈጥሯል፣ ቀላል አይደለም። አንዱ በዚህ መድረክ ያገኘነው ውጤት ምንድን ነው፣ ወደፊት ለምናስበው ሰላማዊ የህዝባዊ እምቢተኝነት ትግል በህዝቡ ውስጥ ከፍተኛ የሆነ ተነሳሽነት ተፈጥሯል። ይሄ እድል ነው። ይሄ ስኬት ነው። በተመሳሳይ ሁኔታ ደግሞ እንዲህ አይነት ስሜቶች ሲፈጠሩ ነገሮች በአግባቡ ካልተያዙ እና ከነባራዊ ሁኔታው ደግሞ በጣም የራቀ ጥበቃ ሲኖር አደጋም አለ እና ይሄን በሚዛን ማየት አስፈላጊ ይመስለኛል። ኋላ ላይ ምን አስባችኋል የሚለውን ጥያቄ ለመመለስ ስንሞክር እናሳያለን። የህብረተሰቡ መነሳሳት ሞመንተሙ መቀጠሉ ተገቢ ሆኖ ግን ደግሞ በጣም በአጭር ጊዜ ከፍተኛ የሆነ ውጤት መጠበቅ ያለበት አይመስለኝ ደጋግመን እንደተናገር ነው በሰጠናቸው ቃለ መጠይቆች፣ ልዩ የሚያደርገው ይሄን እንቅስቃሴ አንደኛ፣ ይህ ትግል መመራት ያለበት በድርጅቶች እና በድርጅቶች ህብረት ነው። ሁለተኛ፣ የሚካሄደው ትግል ካሁን በኋላ የህዝብ መስዋዕትነት የሚከፈልበት ነው። ስለዚህ ህዝብ መስዋዕትነት የሚከፍልበት ትግል በተጠና ሀሳብ፣ በተጠና እቅድ፣ በጥንቃቄ የሚመራ መሆን አለ ስለዚህ ከዚህ አንጻር ምናልባት የሚጠበቀው ነገር በጣም ከፍተኛ እንዳይሆን ስጋት አለ እና ይሄን ባላንስ መጠበቅ ያስፈልጋል። ይሄ ነው እንግዲህ ያለው። ከዚህ ሌላኛው እንግዲህ ወደ ሁለተኛው ስናልፍ ከዚህ በኋላ ምንድን ነው የሚጠበቀው? ባለፉት ሁለት ሶስት ቀናት ያየነው ሰፊ ጥያቄ በተለያዩ መድረኮች ለምሳሌ ላይቭ ምንጊዜ ሚዲያ ሁለት ፕሮግራም አዳምጫለሁ። ላይቭ ነበራቸው። የሆራይዘን ሚዲያ አንድ መድረክ ነበራቸው እዛም ላይ ላይቭ አይቻለሁ። ሪዮት ሚዲያ እንዲሁ አንድ መድረክ ነበረ እዛም ላይ የሕዝብ አስተያየቶች ተከታትያለሁ። በግላችንም የሚመጡ ጥያቄዎች አሉ። እውነቱን ለመናገር ከዛ ዝግጅት በኋላ ወደ ስልኬ የተላኩትን የድምፅ መልእክቶች፣ የቴክስት መልእክቶች እስካሁን ድረስ አግብ በጣም ሰፊ እና ከዛ የተረዳ ነው ምንድነው ህዝቡ በጉጉት ምንድነው የሚቀጥለው የሚል ጥበቃለ ጥያቄ ነው። እና ይህን ጥያቄ መመለስ በጥቅም ተገቢ ይመስለኛል። እና ምንድነው አሁን ከዚህ ቀጥሎ የምናደርገው? አንደኛ እንደምታውቁት ያው የዚህ የአብሮነት ኢትዮጵያ የምስረታ ሂደት ገና አልተጠናቀቀም። የሚቀሩ ስራዎች አሉ። ደንቦቻችን ወይም ደግሞ የዶክመንት ዝግጅቶች እያካሄድን ነው አንድ ረቂቅ በፕሮፖዛል ደረጃ አንድ ረቂቅ አሰራጭተን ሰዎች አስተያየት እየሰጡበት ነው። ስለዚህ የዶክመንት ዝግጅት ያስፈልገናል። ቀጥሎ ደግሞ ቋሚ የሆነ አመራር የመፍጠር ስራ መስራት አለ። አሁን ጊዜያዊ አመራር ነው ያለን። ይሄን ከሰራን በኋላ ደግሞ ምዝገባ፣ ህጋዊ ምዝገባ እንዲኖረው ማድረግ አለብን እና ይሄ ኃይል ሊወስድ የፈለገው ኃላፊነት እጅግ ከፍተኛ፣ ያን ኃላፊነት ሊመጥን የሚችል ድርጅታዊ አቅም መፍጠር አለበት። ስለዚህ አንዱ አሁን የመጀመሪያው ትኩረታችን የሚሆነው የአብሮነት ኢትዮጵያን የምስረታ ሂደት ማጠናቀቅ። ይሄ ግን እንዲሁ ዝም ብሎ በእኛ ብቻ ስኬታማ ሊሆን የሚችል አይደለም። የእናንተን ተሳትፎ ይፈልጋል። የተለያዩ የህብረተሰብ ክፍሎችን ተሳትፎ ይፈልጋል። ስለዚህ ኢሜይላችንን ለህዝብ አሰራጭተናል። በዚህ በምስረታ ሂደቱ በወደፊቱ የአብሮነት ሂደት ተሳትፎ ማድረግ አስተዋጽኦ ማድረግ የምትፈልጉ ሁሉ ሪሊ ሀሳባችሁን ኮንታክት እያደረጋችሁ መግለጽ አለባችሁ። እና አንዱ የምንሰራው ሰራው ስራ የዚህ የምስረታ ሂደቱን ማከናወን ነው የሚሆነው ቀጥሎ። ይሄ እንቅስቃሴ ግቡን እናውቀዋለን፣ መነሻውን እናውቀዋለን፣ ሂደቱ ምን ሊመስል እንደሚችል እናውቀዋለን። እና ይሄ ቅድምም ለማለት እንደሞከርኩት ያለ መገናኛ ብዙሃን ተሳትፎና ትብብር ሊሳካ አይችልም። ልክ የአሁኑ ትዕይንተ ህዝብ በእናንተ ተሳትፎ ውጤታማ እንደሆነው ሁሉ ወደፊትም የምናደርገው እንቅስቃሴ ውጤታማ የሚሆነው በእናንተ ተሳትፎ። ስለዚህ አንዱ ልክ አሁን የተቃዋሚ ፓርቲዎች ላይ የአሁኑን ትዕይንተ ህዝብም ከዛም በፊት ያዘጋጀናቸው ሁለት መድረኮች ላይ እንዳደረግ ነው በመገናኛ ብዙሃን ዙሪያ የሚሰሩ ሰዎችን አንድ መድረክ ፈጥረን የጋራ ምክክርና መግባባት የሚፈጠርበት ሁኔታ በዚህ ባለን የጋራ አጀንዳ ላይ ጥረት እናደርጋለን። እና አንዱ ከፊታችን የምንሰራው ከሌላው ስራ ሁሉ አስቀድመን መገናኛ ብዙሃን በዚህ የጋራ አጀንዳ ጦርነት እንዲቆም፣ አገዛዝ እንዲያከትም፣ ሰላም እንዲሰፍን ይሄ ሁላችንም የጋራ አጀንዳ ነው ብለን እናምናለን። በዚህ ላይ በጋራ ለመስራት የሚያስችል መግባባት የሚፈጠርበት አንድ መድረክ ለማዘጋጀት እናስባለን። እሱ ቀዳሚ ነው የሚሆን። ሁለተኛው የፖለቲካ ፓርቲዎች ሚዲያዎች ብቻ የኢትዮጵያን ህዝብ ትግል የት እንዲያደርሱታቸው ስለዚህ የሲቪክ ማህበራት እንዲሁ አንድ የመሰባሰቢያ መድረክ ፈጥረን የሃይማኖት ድርጅቶች፣ የሰብአዊ መብት ተሟጋቾች እና ታዋቂ አክቲቪስቶች በተለያየ ጉዳይ ህብረተሰቡን ይመራሉ ብለን የምናምንባቸው የሙያ ማህበራት፣ እነዚህ ሁሉ የሚሰባሰቡበት እና በዚሁ በአጀንዳው ላይ መግባባት የሚፈጥሩበት አንድ መድረክ የመፍጠር ፍላጎት አለ። ስለዚህ ሁለተኛው እሱ ይሆናል። ሶስተኛው፣ እና ሁላችሁም የምጠብቁት ይሄ የተቃዋሚ ፓርቲዎቹ አሁን አንዳንድ ሰዎች የበቀደሙን ትዕይንተ ህዝብ ልክ አንድ አይነት ስምምነት ላይ ተገብሶ እንደሚወጣ አድርገው ያሰቡት ነበረ፣ በስተት ማለት ነው። እኛ ሰዎቹን የጋበዝናቸው ያላቸውን አቋም በርዕሰ ጉዳዩ ላይ ለህዝብ እንዲገልጹ እንጂ ሌላ መስፈርት አስቀምጠን አደለም። ነገር ግን እነዚህ ተቃዋሚ ፓርቲዎች ያው ፍላጎታቸውን ሲገልጹ አይታቸው የመተባበር ፍላጎት ከፍተኛ አለው መተባበር ይሄን ትግል አሸናፊ ለማድረግ ምትክ የሌለው ጉዳይ እንደሆነ ሲገልጹ አይታቸው። ስለዚህ ወደዚህ ተጨባጭ መተባበር እነዚህ ተቃዋሚ ኃይሎች ሊገቡ የሚችሉበት ስራ እንሰራለን። ተከታታይ መድረኮች ይፈጠራሉ። ከዚህ ቀደም አብሮነት አስራ ሁለት የፖለቲካ ፓርቲዎችን አነጋግሮ ቀጠሮ ይዘን ነው የተለያየ በሂደት የምንግባባባቸው አቋሞችን ለይተን አይተናል። ስለዚህ በእነዚህ አቋሞች ላይ አንድ ግራንድ ኮሊሽን እንዴት አድርገን ነው የምንፈጥረው የሚለውን ቀጠሮ ይዘን የተለያየ ስለዚህ ያን ወደ ተግባር የምንለውጥ ስራ እንሰራለን ማለት ነው። እነዚህን ስራዎች ከሰራን በኋላ ወዴት ነው የምንሄድ? አገዛዝ አንቀጥቅጥ የሆነ የሰላማዊ እንቢተኝነት ትግል ይጀመራል። ስለዚህ ምናልባት የሚመጣው ሁለት ሶስት ወር ወይም የክረምቱ ወራት የመዘጋጃ ጊዜ ነው፣ ቅድም በጠቀስኳቸው ጉዳዮች ላይ ውጤት ውጤታማ ከሆነ ተቃዋሚ ፓርቲዎቹ ትግሉን ለመምራት በሚያስችል መጠን ከተዘጋጁ፣ ከተባበሩ፣ ሚዲያው በዚህ ረገድ አስፈላጊውን እገዛ ለማድረግ መግባባት ከፈጠረ፣ ሲቪክ ማህበራት በዚህ ትግል ህብረተሰቡን በመምራት በማስተባበር ረገድ ቁርጠኝነት ካሳዩ በኋላ ወደ ሰላማዊ ህዝባዊ እንቢተኝነት እንቅስቃሴ ነ ስለዚህ ትግሉ በስሜት መሆን ስለሌለበት፣ በተበታተነ ሁኔታ በተናጠል መሆን ስለሌለበት እነዚህን ዝግጅቶች መጀመሪያ ማሳካት ይጠበቅብን። ስለዚህ ትዕግስትም ያስፈልጋል ማለት ነው። ይሄን በብቃት እስከምንወጣው ድረስ ትግስት ያስፈልጋው። ሌላው መታወቅ ያለበት ነገር ከግንዛቤ አንፃር የእኛን ሚና በአግባቡ ያለመረዳት ሁኔታ እናያለን። አዚፍ እኛ የተቃዋሚ ፓርቲዎችን ሚና የምንተካ የሲቪክ ማህበራትን ሚና የምንተካ አድርጎ ማየት እናያለን። ይሄ ስህተት፣ የኢትዮጵያን ህዝብ ትግል አሁን ፓርቲዎች አሉ፣ ድርጅቶች አሉ፣ እነሱ ናቸው የሚመሩት። ዋናዎቹ መሪዎች እነሱ ናቸው። እኛ ምንድን ነው የምናደርገው? መድረክ ነው የምንፈጥረው አንዳንድ ጊዜ ሲያስፈልግ ያው መነሻ የሚሆን አጀንዳ እናቀርባለን። ወሳኞቹ ግን እነሱ ናቸው። አጀንዳውን ሊቀበሉት ላይቀበሉት ይችላሉ፣ ሊያሻሽሉት ይችላሉ፣ ከራሳቸው ሊያመነጩ ይችላሉ። ነገር ግን የእኛ ሚና ይሄ ትግል እንዴት ይተባባል፣ እንዴት መድረክ እንፍጠር፣ የፖለቲካ ኃይሎቹንና ሚዲያውን፣ የፖለቲካ ኃይሎቹንና ህዝቡን በትግሉ ተሳታፊ የሚሆኑ ስቴክሆልደሮችን እንዴት እናገናኛቸው እንዴት እናቀናጃቸው የሚለው ላይ ነው እንጂ የኛ ስራ የኛ ስራ የሚዲያውንም አይተካም፣ የሲቪክ ማህበራቱንም አይተካም፣ የተቃዋሚ ፓርቲዎችንም አይተካም። ስለዚህ ይሄ ግልጽ መሆናል። ለዚህ ነው አሁን ለምሳሌ ኛ የፖለቲካ ፓርቲ አይደለም እምንሰራው ስራ ግን ፖለቲካዊ በፖለቲካ ድርጅትነት አንመዘገብም፣ ለፖለቲካ ስልጣን አንወዳደርም። ያ ማለት እንደ የአብሮነት ኢትዮጵያ ማለት ነው እንጂ እዛ ውስጥ ያለነው ግለሰቦች የተለያየ ድርጅት አባል ሊሆን ይችላል፣ የተለያየ ፖለቲካ ተሳትፎ ሊኖረን ይችላል እንደ የአብሮነት ኢትዮጵያ ግን አንድ ክፍተት አለ ብለን ነው የመጣነው ያን ክፍተት ለመሙላት የመጣነው። ስለዚህ ያን ሚናችንን በደንብ ልትረዱ ይገባል። እኛ የሌሎችን ሚና ለመተካት አይደለም። ያ ማለት ግን ተቃዋሚ ፓርቲዎች ኃላፊነታቸውን በአግባቡ ካልተወጡ ህዝቡን የማስተባበር የማታገል ኃላፊነት እንወስዳለን። ለምርጫ እንወዳደርም ማለን እንጂ ሰላማዊ ሰልፍ አንጠራ ማለት አለ የተለያዩ የህዝብ መድረኮች አንጠራ ማለት አይደለም። እንችላለን፣ አሁን ትናንት እንዳደረገው ማለት ነው። ግን በዋናነት ይህን ኃላፊነት መውሰድ ያለባቸው ፓርቲዎቹ እነዛ ፓርቲዎችም ወደዛ እንቅስቃሴ እንዲገቡ እኛ ምቹ ሁኔታ እንፈጠር እና እኔ በዚህ ረገድ መረዳቱ ካለ የሚቀጥለው ሁለት ሶስት ወር ወሳኝ ጊዜ ነው። ያለ እናንተ ትብብር ሊሆን የሚችል ነገር አይደለም። ህብረተሰቡ በተለያየ መንገድ ትብብር ማድረግ አለበት። ነገሮችን በትኩረትም በትዕግስትም መጠባበቅ አለበት። ብዙ ዋጋ ከፍለናል። ብዙ ህዝብ ህይወቱን ገብሮ ትልቅ መስዋዕትነት ከፍሎ ብዙ ትግሎች በኢትዮጵያ ታሪክ ተኮላሽተዋል ተጠልፈው። ያን መጥፎ ታሪክ መድገም የለብንም። እያንዳንዱ የምንሄድበት መንገድ በጥንቃቄ መሆ ስለዚህ በጥንቃቄ ደግሞ እንመራዋለን ስንል ህብረተሰቡ ይህን በደንብ መገንዘብ አለበት። አንዱ ይሄ ነው። ሁለተኛው ይህን ስራ ስንሰራ ያው ከኢትዮጵያ የፖለቲካ ባህል ጋር በተያያዘ ከፍተኛ የሆነ ያሉ ባልታ ርብርብ እንደሚደረግ ጥርጥር የለውም። ይሄን ሰሞኑንም እያያችሁት ነው እኔ ያው ታውቃላችሁ አመለካከቴ፣ ብዙ ነገር ጽፌበታለሁ። የኢትዮጵያ የፖለቲካ ትግል ውስጥ አንዱ ትልቁ ከመንግስትም በላይ ትልቅ ተጽዕኖ ያለው አሉባልታ። ስለዚህ ይሄ የአሉባልታ ዘመቻ በከፍተኛ ደረጃ ይህን እንቅስቃሴ በምናደርግ ሀይሎች ላይ መከፈቱ መካሄዱ ይቀራል ሬሊ በእኛ በኩል ፍላጎት የለንም፣ እዛ አሉባልታ ውስጥ እየገባል ምትርክ ውስጥ የመግባት ፍላጎት የለንም፣ ጊዜም ለመስጠት አንፈልግም። ግን በዚህ ረገድ መገናኛ ብዙሃን ትልቅ ሚና ያላቸው ይመስለኛል። እንዲህ አይነት ጸረ ትግል ጸረ ህብረት እንቅስቃሴ የሚያደርጉ ኃይሎችን ለህዝብ በማጋለጥ ረገድ ትልቅ ሚና መጫወት የምትችሉ ይመስለኛል። ህዝቡ ራሱ እንደዚህ አይነት ኃይሎች ከእንዲህ አይነት ተግባራቸውን እንዲቆጠቡ የራሱን እገዛ ማድረግ አለበት፣ የራሱን ተጽዕኖ መፍጠር አለበት። በእነሱ አሉባልታ ተጠምደን ስራ ከፈታን ይሄን ያሰብነውን ትልቅ ዓላማ ልናሳካው ስለዚህ በሙሉ ትኩረታችን የህዝቡ ትግል ላይ አተኩረን እንድንሰራ ይሄ ያሉባልታ ዘመቻ በሚዲያ በህብረተሰቡ መመከት አለበት። እኛ እዛ ውስጥ ከአቅማችን በላይ የሆነ ነገር ተፈጥሮ ለማብራራት ካልተገደድን በስተቀር እዛ ጨዋታ ውስጥ መግባት አልፈለም። ትኩረታችን የትግሉ ሂደት ተጠናክሮ እንዴት ለውጤት ይበቃል በሚለው ላይ እና ይሄን ግንዛቤ ውስጥ ብታስገቡት ጥሩ ነው። ከመስከረም ጀምሮ ዝግጅታችንን ከጨረስን በኋላ ደግመን ደጋግመን እንዳለው ር ስ አገዛዙም እንዲረዳው እንፈልጋለን፣ ህዝቡም እንዲረዳው እንፈልጋለን። አገዛዝ አንቀጥቅጥ የሆነ ሰላማዊ የህዝብ እንቢተኝነት ይቀጣጠላል ኢትዮጵያ ውስጥ ይሄ ትግል በኃላፊነት ስሜት እንዲመራ እንፈልጋለን። አስፈላጊውን ጥንቃቄና ዝግጅት እናደርጋለን። መንግስት ግን ይሄን ተረድቶ ከሰሞኑ የህዝብ ስሜት መውሰድ የሚገባውን ትምህርት በአግባቡ ወስዶ ይሄ በኃይል ሁሉን ነገር አፍኛ አስቀራለሁ ከሚል የጦረኝነት ስሜት ወጥቶ ለእውነተኛ ድርድር፣ ለእውነተኛ ዴሞክራሲ ውይይት መዘጋጀት አለበት። ካልተዘጋጀ በህዝብ ትግል ወደ ደም ጠላም እውነተኛ ድርድርን እውነተኛ ሽግግርን እንዲቀበል ይገደዳል። ያ አይቀርም። ያ ደግሞ ዋጋ ያስከፍላል። ስለዚህ ምን ያህል እንደቆረጠ እኛ ብቻ አይደለም ህዝቡ ምን ያህል እንደቆረጠ ምን ያህል እንደተዘጋጀ ተረድቶ ከአሁኑ ማሰብ አለበት። በአገዛዙ ውስጥ ያላችሁ ባለስልጣናት፣ የተለያዩ የህብረተሰብ ክፍሎች ይሄን ጉዳይ ሲሪየስሊ ማየት አለበት። አንድ ጊዜ ህዝቡ በቃይ ብሎ ከተነሳ ያን ችግር ማንም ኃይል ታንክ ስለታጠቀ ድሮን ስለታጠቀ ሰራዊት ስላለው ሊቋቋመው አይችልም ጥፋት ነው ስለዚህ ይሄን ተገንዝባችሁ በብልጽግና ውስጥ ያላችሁ ኃይሎች ግፊት ማድረግ አለባችሁ በድርጅታችሁ ላይ በመንግስታችሁ ላይ ወደ ሰላም ወደ እውነተኛ የሰላም ድርድር እንዲመጣ አንዱ ትልቁ ያገኘነው ውጤት ምንድን ነው በቀደም መድረክ ላይ አይታችኋል አንድም የተቃዋሚ ፓርቲ መሪ ወይም የፖለቲካ ሰው ሰላማዊ ትግልን አላወገዘም ሰላማዊ ትግል መካሄድ አለበት አንድም የፖለቲካ መሪ አሁን ኢትዮጵያ ውስጥ ትጥቅ ትግል እያደረጉ ያሉ ኃይሎች ትክክል አደሉ ማለት በጠበንጃ የሚመጣ ዘላቂ ለውጥ ባይኖርም ይሄን እንዲያደርጉ ያስገደዳቸው አገዛዙ ነው መንግስት ነው አማራጭ አተው ነው። ይሄ አስተሳሰብ መቀራረብ ቀላል ውጤት እንዳይመስላቸው። እኔ አንዱ ስጋቴ ይሄን ያስተሳሰብ ጥራት እንዴት አድርገን ነው የምናመጣው? የሚል ይሄ ግንዛቤ ተፈጥሯል። የበቀደሙ መድረክ ያሳየው አገዛዙ ይሄ ዝም ብሎ እየወጣ አሁን ጥላሸት ለመቀባት የጥቂቶች ወይም ደግሞ የችግር ፈጣሪዎች እንቅስቃሴ አድርጎ ለማሳየት የሚያደርገውን ሙከራ በደንብ ያስብበት። ከፊት ለፊቱ አደጋ እየመጣ እንደሆነ ይገንዘብ። ሙባረክን ማሰብ አለበት፣ ጋዳፊን ማሰብ አለበት። እኛ ወስድ ነገር እውነቱን ልንገራችሁ፣ እንቅልፍ የለንም ከዚህ በኋላ ይህን ነገር ሳናሳካ በጭራሽ። ስለዚህ ይሄን በደንብ ማጤን ያስፈልጋል። ትንሽ ያስረዘምኩ መሰለኝ፣ ከይቅርታ ጋር ምናልባት የረሳሁት የዘነጋሁት ነገር ካለ ቴዲ ልትረዳይ ትችላለህ። ከዛ ወደ ጥያቄና መልሱ እንሄዳለን። አመሰግናለሁ።